ቻይና አስደንጋጩንና ድንገተኛውን ሁሉን አቀፍ ታይዋንን ከበባ ውስጥ ያስገባ ወታደራዊ ልምምድ መጀመሯ ዓለምን ጭምር አስደንግጧታል። የደሴቷ አስተዳደርም በእጅጉ ተደናግጧል። የቤጂንግ ተግባር ግልጽ ጦርነት እንደ መክፈት ነው በሚልም የቴፒ መንግስት እያወገዘው ይገኛል። የዓለማችን ቁጥር አንድ የባህር ኃይል ባለቤት፣ ቁጥር ሁለት ግዙፍ የኢኮኖሚ ኃይል፣ በጠቅላላ ጦር ኃይሏ ሶስተኛ ዓለም ላይ የተቀመጠችው ቻይና በዚህ ልክ ቀጠናውን በጦር ልምምድ ስም ስታምሰው ጉዳዩን ከጦርነት አ ተዋዋጅ መነጽር አንጻር አለማየትም ሆነ ታይዋን ተወረርቁ አለማለት አችልም እየተባለም ይገኛል። የቻይና ምስራቃዊ ቲያትር እዝ በርካታ ኃይሎችን ያሳተፈው ወታደራዊ የጦር ልምምዱ በግልጽም የሀገሪቱን የውጊያ አቅም ዝግጁነት ለመፈተሽ የተደረገ ልምምድ ይለዋል። ይህ ደግሞ ነገ ከነገ ወዲያ አንዳች ነገር ሊፈጥር እንደሚችል ፍንጭ ሰጪ በመሆኑ ነው የታይፔ ሰዎች ጉዳዩን በስጋት እየተመለከቱት የሚገኙት። የአሁኑ የጦር ልምምድ በታይዋን ዙሪያ ሲደረግ አዲሱ ማስጠንቀቂያ ለታይዋን መንግስትም ተብሎ ተከትሏል የታይዋንን ነጻነት አውጃለው የሚለው የዊሊያም ላይ መንግስትን ገንጣይ ኃይል ብሎ የሰየመው የቤጂንግ መንግስት አደገኛው ማስፈራሪያ ሊደርሰው ሰው እንደሚገባ ውጥን በመያዝ ነው ይህን ያደረገው ተብሏል። ልምምዱ የውጊያ ዝግጅትን ለመፈተሽ አለማውን ቢያደርግም የባህር ኃይሉ፣ የአየር ኃይሉና የሮኬት ኃይሎች እንዲሁም የባህር ጠረፍ ጠባቂዎችን ማሳተፉ በጥምር እንዴት ወታደራዊ ዘመቻዎችን መፈጸም ይችላሉ የሚለውንም ለማረጋገጥ ወይንም በሆነ አጋጣሚ ለሚደረገው ጦርነት ቅንጅቱን ለማሳየት ያሰበ የሚሆኑ ትርጉሙ የዋዛ እንዳልሆነ ይነገራል። የቻይና ኃይል ወታደራዊ ልምምድ በታይዋን ዙሪያ ሲያደርግ የሚንቀሳቀሰው ሀብት፣ ቴክኖሎጂ፣ ኃይልና አቅም የተለያዩ አገራት በጋራ የጦር ልምምድ እንዳደረጉ ይቆጠራል። እጅጉን አስፈሪ የመሆኑ ሚስጥርም ለዚህ ነው እየተባለ ይገኛል። ልምምዱ በራሱ ከተለያዩ አቅጣጫዎች ወደ ታይዋን ሰርጥ መግፋት አይነት መሆኑ ነገሩን ትርጉም ያሰጠዋል። ትኩረቱም የአየር ኃይልና የባህር ኃይል ውጊያን፣ አሰሳን፣ አስፈላጊ ቦታ መቆጣጠር፣ የባህርና የአየር ጥቃት ቁልፍ ከባቢዎችንና መንገዶችን አሊያ መተላለፊያዎችን መዝጋትን ያካተተ ሆኗል። ን ጋ ን ልምምዱ በምስራቃዊ ትያትር እዙ ነገ ከነገወዲያ ሊፈጠር እንደሚችል ለመገመት ደግሞ ፍንጭ ሰጪ አኬድ ያደርገዋልም ተብሏል። ታይዋን በእርግጥም ተከበብኩ ማለቷ አግባብነት ቢኖረውም የተገንጣይነት አቋሟ ላለፉት ሰባት አስርት ዓመታት ይዞባት የመጣው የስትራቴጂ ጣጣ መሆኑን ግን የዛሬዎቹ ፖለቲከኞች ምብዛም መረዳት አይፈልጉም። ምናልባትም የታይፔ ፖለቲካ በኢዥያ ፓሲፊክ ቻይናና አሜሪካን ሳይቀር ሊያፋጥጥ የሚችል እንደሆነ ለመገ አመት ባያዳግትም፣ የሆናዊ የትራምፕ አስተዳደር ግን ወደ ውስጥ እንመልከት፣ ጦራችን ለታይዋን ዋጋ መክፈል የለበትም፣ ወጪም አናወጣም፣ የዘረፉንን ቴክኖሎጂዎቻችንን ይመልሱልን አቆም ለሺጂንፒንግ መልካሙ አጋጣሚ ሊሆን ላቸው ይችላል። ታይዋን የቻይና ሪፐብሊክ አርኦሲ በሚል መጣሪያዋ ከቻይና ሕዝብ ሪፐብሊክ ቻይና ፒአርሲ ጋር በታይዋን ሰርጥ ተለይታ የምትገኝ በ13 አገራት እንደ ሀገር፣ እውቅና የተሰጣት ራስ ገዝ ግን ቤጂንግ የግዛቴ ክፍል የምትላት የጂኦ ፖለቲካ ውጥረት መንስኤ የሆነች የመጣች ግዛት ሆናለች። በሃያኛው ክፍለ ዘመን የመጀመሪያው አጋማሽ በብሔርተኛው መንግስትና በኮሚኒስቶቹ አማካኝነት ቻይና የእርስ በርስ ጦርነቱ ስትገባ የተፈጠረ የቤጂንግና የቴይፒ የፖለቲካ ውጤት ሆኗል። በሁለተኛው የዓለም ጦርነት በብሔርተኛው ቻያንካይ ሼክ የሚመራው ኃይል የአሜሪካ ወሳኝ አጋር በመሆን በዋሽንግተን በመደገፍም የማህበረሰባዊውን ማውዜዱንግ ኃይል እየተዋጋ ሳለ በማዎቹ ሲሸነፍ በ1949 ወደ ታይዋን አምልጠዋል። ታይዋን ላይ ሆኖም ዋናዋን ቻይናን አስተዳዳሪ ነኝ በማለት ግዶ ነበር ዋይት ሃውስም የወቅቱ ፕሬዚዳንት ጭምር ሃሪ ኤስ ትሩማን እውቅና ሰጥተዋታል። ታይዋን ታይዋን ሀገር ነበረች። አሜሪካ ከ1954 እስከ 1979 ከታይዋን ጋር የጋራ መከላከያ ስምምነት ላይ በመድረስ ዋሽንግተን የታይዋን መንግስት የቻይና መንግስት ነው በሚልም ፖለቲካዋን ለመቀጠል እድሉን አግኝታ ነበር። ምንም እንኳን የሪቻርድ ኒክሰን መንግስት በ1970ዎቹ ግንኙነቱን ከዋናዋ ቻይና ጋር ለማስተካከል ሙከራ ቢያደርግም ዋሽንግተን ሶቪየት ህብረትን ለማዳከም ያደረገችው ነው በሚል የፖለቲካ አካ ተሄዷ ሆኖ ተመዝግቦባት ነበር። በ1979 የጂሚ ካርተር መንግስት የኒክሰንን ፖሊሲ በመከተል ከታይዋን ይልቅ ቻይና ጋር ዲፕሎማሲያዊ ግንኙነት አጠናክሩም ነበር። ኮንግረሱም አስደቆለት፣ የአሜሪካ መንግስት የመደበኛ ግንኙነቱን ከቴፒ ጋር በማድረግ የአንድ ቻይናን ፖሊሲ መከተልም ጀምሮ ነበር። በ1972 1978ና በ1982 የነበሩ ሰነዶች ግምት ውስጥ ገብተው የተደረገው ይኸው ነበር። በእርግጥ አሜሪካ ቻይናን ለመመከት ታይዋንን እንደ ስትራቴጂ ትጠቀምባታለች። ታይዋንንም መከላከል መከላከል እንዳለባት፣ ህጓ ይደነግጋል በሚል በርካቶች ሀሳባቸውን ያስቀምጣሉ። አሜሪካ ስልታዊ አሻሚነት አሊያም ግራጋቢ የፖለቲካ አካሄድ ውስጥ በመግባት ስትራቴጂክ አምቢጊዊቲ ለታይዋን መጠነ ሰፊ ወታደራዊ ድጋፍ ስታደርግም ቆይታለች። በተለይም የባይደን አስተዳደር ግንኙነቱን ከታይዋን ጋር አጠናክሩ ቆይቷል። ታዲያ የዛሬዋ ብርቱዋ ቤጂንግ በታይዋንና በቻይና መካከል ብቸኛው ድንበር ተሻጋሪ ግንኙነት የሚኖረው በአንድ ቻይና ፖሊሲ ማዕቀብ ብቻ ነው የሚል አቋም ላይ መሆኗ ነገሩን አደገኛ ተደርገዋል በ1992 ስምምነት መሰረት እንደማለት ነው። በዚህ መሰረትም አንድ ቻይና እንጂ ሁለት ቻይና የለም፣ ታይዋን ወደ ዋናዋ ግዛት ቻይና ትመለሳለች፣ ይህም በሰላም ካልሆነ በጉልበት ይሆናል በሚል ሺጂንፒንግ የሙጥኝ እንዳሉባቸው ነው። ሺጂንፒንግ በ2019 እንኳን አንድ ሀገር ሁለት ስርዓት በሚል ወደ ቤጂንግ ቴፒ ትመጣለች በሚል ማረጋገጣቸው የታይዋን ጉዳይ የሞት ሽረት እንደሆነ የሚጠቁም ነው። ሺ ጅንፒንግ በሆንኮንግ ያደረጉትን በታይዋን ይደግሙታልም እየተባለ ይገኛል። ይህ ሁሉ ፖለቲካዊ ታሪክን ያስተናገደው ቀጠና ዛሬም አለይለት ብሎ ወደ አንዳች ነውጥ ዓለምን እያስገባት እንደሆነ ይነገራል። ቻይና አደገኛውን የጦር ልምምዷን ስትጀምር የታይዋን ፕሬዚዳንታዊ ቢሮ የቤጂንግን ተግባር በእጅጉ እቃወማለሁ ሲል፣ መከላከያው ደግሞ የጦር መርከቦችንና ተዋጊ ጀቶችን በአካባቢው አሰማርቻለው እያንዳንዷን እንቅስቃሴም እየተከታተልኩ ነው ይላል። የቻይና ሕዝብ ነጻ አውጪ ጦር ፓሌ የቤት ሥራውን እንደሚወጣ ጋዛ ሺጂንፒንግ ግን ይተማመናሉ። የቻይና ጦር በታይዋን ሰርጥ ባህር ላይ መርከቦች እንዳይንቀሳቀሱ መከልከሉ ታይዋንን ከበባ ውስጥ ከማስገባት ባሻገር ያለኛ ፈቃድ ወደ ቀጠናው ዝር የሚል ኃይል መኖር የለበትም የሚል ትርጉም እየሰጠው ይገኛል። የቻይና ኮሚኒስት ፓርቲ የታይዋን ፕሬዚዳንት ውሊያም ላይ ቻንግት እና ፓርቲያቸውን ዴሞክራቲክ ፕሮግረሲቭን ገንጣይ በሚል ሰይሞታል። ፔሌ ፕሬዚዳንት ላይን ታይዋንን የሚመርዝ ጥገኛም ይላቸዋል። የአሁኑ ወታደራዊ ልምምድ የተደረገው ውሊያም ላይ ባለ 17 ነጥብ እቅዳቸውን ባስቀመጡበት አጋጣሚ ቻይና የውጭ ጠላት ኃይል ናት በሚል ስም መስጠታቸውን ተከትሎ እንደሆነም ተነግሯል። ሰኞ የቤጂንግ የታይዋን ጉዳዮች ቢሮ ላይ ጸረ ቻይና አስተሳሰቦች በታይዋን ሰርጥ እንዲስፋፋ እያደረጉ ነው፣ ሰርጡንም እንዳይረጋጋ አድርገውታል በሚል ከሷል። ቻይና ለመጨረሻ ጊዜ ወታደራዊ ልምምድ ያደረገችው ታህሳስ ላይ ውሊያም ላይ ሶስት የፓስፊክ ደሴቶችን መጉ ጉብኝታቸውን ተከትሎ ነበር። ማለትም የአሜሪካዋን ሀዋይ እና ጓም ደሴትን ጭምር ቻይናን ያበሳጨ ጉዳይ ነው። ውሊያም ላይ መግለጫ በሰጡ ቁጥር ቻይና የጦር ልምምድ ለዛውም ታይዋንን ከበባ ካደረገች ነገ የሚፈጠረውን ለመገመት አያዳግትም። ከዚህ ባሻገርም ግንቦትና ጥቅምት ላይ ውሊያም ላይ ባለሲመታቸውን ሲፈጽሙና የታይዋን ብሔራዊ ቀን ሲከበር በተከታታይ አደገኛ የጦር ልምምድ ማድረጓም ይታወሳል። ቤጂንግ ከ2022 ወዲህ በተለይም የአሜሪካዋ አፈ ጉባኤ ናንሲ ፔሎሲ ታይዋንን ከጎበኙ በኋላ ወታደራዊ ምምዷን አጠናክራ ለመቀጠል ተገዳለች። ታዲያ ቻይና ሀያ መርከቦችንና ከአስር በላይ መርከቦች ደግሞ ወደ ታይዋን ድንበር አስጠግታለች። የቻይናዋን ተዋጊ ጀት ሻንዶንግን ጨምሮ ተሳታፊ መሆናቸው ይህም ቤጂንግ ሙሉ ደሴቷን ለመቆጣጠርና ህጋዊ ለማስመሰል እንዲሁም በአንድ ቻይና ፖሊሲ መርህ ሰጡን ለማስተዳደር ያላትን አቅምና ማናለብኝነት የሚያሳይም ሆኗል ተብሏል። አርባ አራት ኪሎ ሜትር ላይ ማለት ነው። የታይዋን ፕሬዚዳንታዊ ቢሮ ቃል አቀባይ ዋንሊ የቻይና ጸብ አጫሪና ትንኮሳ ባህሪዋ ነው የሚል ስም ሰ ተውታል በአውስትሬሊያ በኒውዚላንድ ጃፓን ደብ ኮሪያ ፊሊፒንስና በደቡባዊ ቻይና ባህር የምታደርገውን ተከታታይ ወታደራዊ ልምምድ በማሳያነትም አንስተዋል ቃል አቀባዩ በምዕራብ ፓስፊክ እንዲሁም በታይዋን ደሴት ላይ ያላትን የበላይነት የሚያሳይ ወታደራዊ እርምጃም ተደርጎ ይወሰዳል ቻይና ጃፓንን አንድ ቻይና ፖሊሲን አትፈታተኝ ብኝ ማለቷ የታይዋን ፕሬዝዳንት ለቻይና ምላሽ ስጡ ማለታቸው በጦር ልምምዱ ላይ የቻይና ጥምር ጦር መሰማራቱ ታይዋንም መከበቧ የውጥረቱን ጥግ የሚጠቁም ያደርገዋል